ዛሬ ለትዳር የበቁ ሙሽሪትና ሙሽራው፣ እኛ ምን እንመርቃቸው? እንዲያምር ጋብቻቸው ወንዶቹ በጭብጨባ ሴቶች በእልልታ ሸኟቸው። ከቆንጆዎችም ቆንጆ ከፀዋቦችም በላይ እንደ ሙሽሪት የለም ሙፅጌሌጋ መሳይ። ከቆንጆዎችም ቆንጆ ከጀግናዎችም በላይ በግርማው የሚያስፈራ አይገኝ እሱን መሳይ ደኝባል። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናቸው ወይ? አማን ናቸው ወይ? እኛ በጣም ደህና ደህና ነን፣ እግዚአብሔር ይመስገን። እንግዲህ ማለት ነው ሰርገኛ መጣ በርበሬ ቅንጠሱ የሚለው ተረት ዛሬ ነው የሰራሁት እና ማለት ነው በእንግዲህ ሁለት ሶስት ቀን በጣም ቢዚ ሆነን ነበረ። ሁላ ጠጉር ቤት አልሄድኩኝም ነበር ምናምን ምናምን ምናምን ነገርና በጠዋት ተነሳሁኝ፣ ጠጉር ቤት ሄድኩኝ፣ ሻወር እስኪወሰድ ምናምን ሰዓቱ በጣም ሄደና ተወዘጋገብን፣ ፋሚሊዎቼ እና አሁን ቀጥታ ወደ ፕሮግራማችን ጋር ነው የምንሄደው ማለት ነው። የመልሳችን ፕሮግራም ደርሷል። ይህን የመሰለ ካባ አለን። ቀለል ያለ ካባ ነው ለፎቶ ፕሮግራማችን የለበስነው የነበረ ይህ አደለም፣ ግን ደግሞ ይሄኛው ለዛሬ እንለብሰዋለን ማለት ነው። በጣም ቀለል ያለ ስለሆነ ነው እንደምታዩት ማለት ነው እዚህ ጋር እንደምታየት ቀለል ያለ ካባ ነው። ፎቷችን ላይ ግን እንዳያችሁት ትልቁ ጀርባ ላይ የሚለበሰው ነበረ። እንግዲህ እችኛው አቀለል ያለች ስለሆነ ሩታዬ ደግሞ ማለት ነው ትንሽ ያንን መሸከም ከበዳት፣ ቤሎንም ያን በጣም እየከበዳት ስለነበረ ማለት ነው፣ እና ይህንን ትለብሳለች ማለት ነው። ፋሚሊዎቻችን አሁን እንደምናደርግ ታውቃላች። ሩታ ሩታ ደግሞ ቤት አለቅ ብሏታል። ሰምት እንዴት? አየችው ግን የአበሻ ልብስ ያምራል። ትውልታላችሁ ብያ አስባለሁ ከብታ ጋር ማለች ነው እንትን ነው ያዘጋጀ ነው። ባይሆን ይሄ ነው አማረባት እሷ ባይሆን አማረባት። አንቺ ግን ልብስ በጣም ነው የታመልሹ መጀመሪያ ሳይሆን ማለት ነው በጣም የሚያስጠላ ምናምን ምናምን ነገር ነበር የመሰለኝና አሁን ግን እሷ ላይ ሳይሆን ሞረ አማረ ማለት ነው። ግራ ያጋባል። ለዚህ ለዚህ እኮ ሚስት ታስፈልጋለች ትኩረት አድርጋ ነገሮችን ስለምታይ ማለት ነው። እና እሺ ቤተኛው መንገድ ነው። አማረብሽ ግን አንቺ እናመሰግናለን። ልብሱ ነው ኖ ሰፍቲ የሆነ እና ትንሽ አከሳኝ ነገር መሰለኝና፣ ለዛ ነው። ችግር የለውም የሩታዬ አልብስ ነው፣ ምንም ችግር የለውም ደሞ ካባ እቺ ነች። እኔ ላድርግልሽ ነው ወይ? ትንሽ አለባበሱ ይከብዳል። ይሄኛው ፎቶ ስላልተነሳንበት ማለት ነው። እንዴት አያችሁት? ግን የሐበሻ ልብሳችሁ ልብሳችን ያምራሉ። አይነስ ኮሜንት ላይ እስኪ ነገሩን እንዲ ነው በቃ በቃ በቃ ስ እና ፋሚሊዎቻችን እዛ ብዙ ሰው እየታጠቀን ነው እና ከጣሁንዛ እንሄዳለን፣ አሪፍ ታይም እናሳልፋለን። ተዘጋጅነት ጌ ጌ

ቆንጆ ሳይሆን እናሳልፋለን ግን፣ አዘኛለሁ። ፋሚሊዎቼ እንደ ጥጌ ያበሻ ልብስ አይለብሱም፣ የላቸውም። እዚህ አገር ደሞ ተዘዋወርን፣ የምንፈልገውን የሀበሻ ልብስ ምን አልቻልንም። የሩታ ራሱ በስንት መከራ እግዚአብሔር ነው ብላችሁ፣ በቃ ምን ልበላችሁ። እንደውም እሷ የነበረች ሩታ እኔ በፍለጋ ያልደከምኩበት ቦታ የለም። ጥጌ ዳን የሆነን ማለት ነው። ለሷ አገኘን፣ በቃ ለእነሱ ይሁን። ነገር ግን

ወአለ ሰበል ነገር ይሄን ፕሮግራም እንደ ድንገት ነው ያሰብነው እንጂ አስበንበት ቢሆን ነው ሁላችንም ይዘን እንመጣ ነበርና ማለት ድንገት የመጣ ሰብ ነው። እግዚአብሔር ይመስገን። ጓደኞቻችንም ምናምን በቃ ከነሱ ጋር በሚለው ነው እንጂ አስበንበት አልነበረም። ግን ቆንጆ ቆይታ እንደሚኖርን ተስፋ ሰዎችን አሁን እንረዳ፣ ዱባይ የሚኖሩ ሰዎች እዚህ እንረዳቸው እና ምን እ አደረግሽ አይ አዲስ ነገር ሲሆን ብዙዎቻችን ለመቀበል ይከብደናል። ሁን ለመቀበል የሚከብደኝ አይነት ሰው ነኝ። አዲስ ነገር ተረዳኝ ብቻ ደስ ምናምን አይልም፣ ደስ አይልም፣ ደስ አይልም። ባለው በደባ አለው ባይዘው ታቃለ አይደለ፣ ለምሳሌ ኢትዮጵያ ውስጥ እና እዚህ ሀገር በዓል ሲከበር በጣም ትልቅ ዲፈረንስ አለው። ምክንያቱም እዛ በቄጠማው በጉ ምኑ ሰው ሲተላለፍ ሰው ብዙ ሲሆን ምናምን በቃ አዲስ አበባ በዓልን በጣም ትወደዋለች። እኔ ነኝ ደስ ማይለኝ። እኔ ደግሞ ያው ፋሚሊ ምናምን ስብስብ ብለን ማሳለፍ ስለለመድን እኔ በነገር ላይ እኔ ለምጄ እኮ አይደለም ግን በቃ ቤት ውስጥ የሚደረጉ ነገር ብቻ ነገር ያስደስተኛል እንጂ ይሄ በዓልን የምታከብር አይነት ሰው አይደለም። አላ ብዙ አይደለም ደሞ ምን አለ መሰለሽ ማህበረሰብ ከልጅነታችን ጀምሮ በቃ በዓል ማለት ለኛ ትልቅ ዓለም ነውና ከዛ ማህበረሰብ ነው እኔ ደሞ የመጣሁት እና ዛሬ ላይ ምን ድረስ ከፋሚሊ ጋር ከቤተሰብ ከእህት ወንድምናት አባት ተሰብስቦ ማክበርን የተሻለ ያደርገዋል። እና ለዛ ነው። ለማንኛውም ፋሚሊዎቻችን እንደዚህ ፏ ሽብርቅ ድምቅ እንዳለን በነጽጌ ቅር እንዳለን በነዳኔ ቅር እንዳለን ሆነን እዛ አሪፍ ፕሮግራም ናሳልፋ ቅር ብሎኛል። ምን ነው ለምን መልበስ ነበረባቸው? ምክንያቱም ምክንያቱም ታውቃለች ምን ያህል እንደደከምን ልብስ ለማግኘት። አረ ፋሚሊዎች አግኝተናል እኮ አንዳንድ ልብስ እያገኘን ማለት ነው ስለካና በቃ ለእሱ አንተ ነው የሚሆንበት። ምንድን ነው ሶሶ ነገር ቢሆነው እና ደግሞ ብዙም አልወደው ምናምን እና ለዛ ለዛ ነው። ኤኒዌይስ ኔክስት ታይም በእርግጠኛ ትምንግሳ ይሆናል። በእርግጠኝነት በእርግጠኝ ሀንድረድ ፐርሰንት፣ ብዙ ነገሩ ባይ ዘ ወይ ዲፈረንስ አለው ማለት እዛ እና እዚህ ማለት ነው። ሰርግ ራሱ በጣም ትልቅ ዲፈረንስ አለው በጣም እዚህ የሚከበረው የሰርግ አከባበር ና እዛ የሚከበረው የሰርግ አከባበር ራሱ በጣም ነገሮች አሉት እና ቬሎ ራሱ የዚህ ሀገር ና የዛ በጣም ፈጥሞ የተለያየ ነው። ና የአበሻን ቬኖ ለማግኘት ራሱ ባለፈው እንደት እንዳያስፈል

እኔ በጣም ፈልግ የነበረው እንዴ ስዊዘርላንድ ምናምን ላለሁኝ እኮ ካልሆነ በቃ፣ ስለምታምር ስፔሻሊ ስዊዘርላንድ ምናምን በጣም ተፈጥሯዊ ውበት አላት። እኔ እዚያ ሀገር ካልሄድኩ ምናምን ግን ደሞ ምናምን መሰላችሁ፣ የሆነ ቦታ ደግሞ ምናናስ ስታስቡ አሁን እኛ አንድ ወር ነው ዱባይ እዚያ እንትን ብለን የመጣ ነው ማለት ነው። ግን ቢያንስ አስር ቀን ምናምን ቢሆን ሞር የተሻለ ነው። ስለዚህ ከዚህ በኋላ ብዙ ሀገራት ነው የምንሄደው። በቅርቡ እግዚአብሔር ካለ ደግሞ ዛንዚባር እንሄዳለን። ከዛንዚባር በቃ አፍሪካ ሀገራትን ቀድመን እንዞራለን። ከዛ ዓለምን እንዞራለን። ፈጣሪ እድሜና ጤና ይስጠን እንጂ ብዙ ቦታ እንዝናናለን፣ ኢንጆይ እናደርጋለን። ከማን ጋር? ከእናንተ ጋር ማለት ነው። በዚህ በትንሹ እናበቃውም። ዱባይ በተና እናበቃ። ቀጣይም የተለያዩ ሀገራትን እንዞራለን። ዋናው እድሜና ጤና ነው። ለሁላችንም እድሜና ጤናውን ያድለን። እንኳን አደረሳችሁ እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት ፈልጋለሁ። በዓሉንም ፕሮግራማችንንም አንድ ላይ እናከብራለን። ሰዓቱ እየሄደ ስለሆነ እጌ ትርምስ ምሳልጊያችሁ ልሮጥ ነው አሁን ቢዝነስ ለለን አለ ሳ እንግዲህ ፋሚሊዎቻችን ዛሬም ተመልሰን ወደ መርከባችን መተናል ማለት ነው። እንደምታዩት እዚህ ጋር ልዩ ድባብ ላይ እንገኛለን። እንግዲህ ባለፈው ትንሽ አርፍደን በማምሻ ነበር ፕሮግራሙን እያደረገን የነበረው። ዛሬ ደግሞ ለየት ባለ መልኩ በቀን አድርገነዋል። እንግዲህ እስኪ መልሳችንን ደግሞ በድጋሚ መርከብ ላይ ምን አይነት ፕሮግራም ይሆናል የሚሉትን አብረን ነው የምናየው ማለት ነው። በጣም ወደነዋል። በጣም ደስ ይላል። ስለዚህ አሁን የምናደርገው ምንድነው ሩታዬን ይዘናት ወደ መርከው ላይ ነው የምንወጣው ዛሬ ደግሞ ብዛት ሰው መጥቷል። እየጠበቁ ነው። ከዛ ባነፈ ደግሞ ባለፈው ያልመጡት በሙሉ ዛሬ ላይ ተገኝተው ፕሮግራሙን እያደመጡ ይገኛሉ ስለዚህ ሞረ መልሳችንን በጣም ወደድኩት ማለት ይቻላልና በጣም ነው የሚያምሩ ጫጫታ አለ ምናምን ግን በቃ ለሁሉም ነገር ዛሬ ግዴታችን ነው አጀሰን እናልፈዋለን ማለት ነውና በጣም ደስ ብሎኛል ግን ወጪ እየበዛብን ነው ሰርጉ መልሱ ወጪው ከበደኝ ስለዚህ ምን ማለት አልተመቸም ማለት ነው አይ ደስ ብሎኛል እውነት ለመናገር ለጨዋታ ነው በጣም ደስ ብሎኛል በመኖሪ እና ደግሞ በጣም አሪፍ ፕሮግራም ነው እያሳለፍን ያለነው ባለፈው ጽድት ያለ ሰርግ ነበረ ዛሬም ደግሞ አሪፍ መልስ ነው እያሳለፍን ያለ ነው። እዚህ በመሆኔ ደስ ግን፣ ደግሞ ባይ ዘ ወይ ዳኒ ማለት ነው ለእኔ ፕሮግራም ብሎ ብዙ ወጪ አውጥቷል። አብዛኛው ሰው ሁሉም ነው ማለት ትችላላችሁ። በቃ ፕሮግራሙ ላይ ላለመቅረት ለመገኘት ሲሉ ሁሉም ወጪ በወጪ ሆነዋል። ግን ደግሞ ለአንተ ሰርግ ያብቃኝና እኔ ከዚህ በላይ ወጪ ለማውጣት ያብቃኝ። አይ ከዛ በፊት አሁን ቢመልስልኝ ሳው አሁን ደስ ብሎኝ፣ ስንት ድራማ ያወጣው ብዙ ነው። ስልክ ማለት ነው ስልኩ ውሃ ውስጥ ገብቶልኝ እግዚአብሔር ይመስገን። አሁን ግን አይፎን 16 ፕሮ ማክስ ገዝቷል። አንዳንድ ጊዜ ነገሮች ለመልካም ናቸው። ከዛ በፊት ጀስቲን ላይ ከጥጌ ጋር እየሄዱ ስልኩ ውሃ ውስጥ ገብቶበት ነበር። ግን በጣም አዝኖ ነበር። እግዚአብሔር ደግሞ የተሻለውን ሰጠው ማለት ነው፣ እና ለበጎ ነው። ክርስቲን ነበር የያዘው ወደ ክርስቲን ተቀየረ እንጂ ምንም ለውጥ የለውም። ስለዚህ ታሪካለ ነው አይታላ አዎ፣ ደስ ብሎኛል ፕሮግራማችን ላይ በመገኘቴ አብርሽ በጣም ጥሩ ሰው ነው እና ሩታን በጣም ደስ የምትል ሰው ነችና እናንተ ሰርግ ላይ በመገኘት ቀጥሎ ደግሞ መልሳችሁ ላይ በመገኘት ይደስብልኛ። ከልቀሉን ያው ወልድ ሰው ቡታጅራ እናደርገዋለን። እሱን እንግዲህ የምናስብበት ይሆናል ማለት ነው። ግን ደግሞ አሁን ዛሬ ፈታ እንድትመፈለገው ዳንሻ ወንዱን አናግረናል ወይ። እናቴ ሰላም ነው፣ እንዴት ነሽ? እንኳን አብሮ ደስታለን። እናመሰግናለን፣ መሰግናለን። ሰላም ነው። እሺ እንግዲህ ፋሚሊዎቻችን ወደ ጥጌ ይመተናል። ቅሬታሽንም አሁን ወደ ሀገራችን የምንመለስበት ጊዜም እየቀረበ ስለሆነ ዳኒን ቅሬታውን ሆነ ተናግሯል። ብዙ ወጥቼ ብዙ ወጪ አውጥቻለሁ ላንተ ሰርጋ ላይ ስለዚህ፣ አንቺም ቅሬታም ካለሽ ደስታም ካለሽ አሁን መናገር ትችላለሽ። እሺ ጋይስ እንዴት ናችሁ መጀመሪያ? እሺ ምንድነው፣ እኔ ቅሬታ የለኝም። ቅሬታዬን እንደ ሁሉም ነው ወጪ ነው፣ ወጪ በጣም ናናችን አዝሮቷል፣ አላ መቃጠቅ ወጪ እና ግን አሪፍ ጊዜ አሳልፈና ደስ የሚል ጊዜ አሳልፈን ባለፈውሰው የገባእሽን ይስ ቅሬታ ይወጪ ነው። ሌላ አሪፍ ጊዜ ያሳልፈናል ምናምን። እና ደግሞ ባለፈው የደረሰብን ነገር ነበረ። ተገልብጠን ነበረ፣ ጀስት ጌር ጫወተን ባህር ውስጥ ተገልብጠን ነበር። እሱ በጣም የሚያስፈራ ነገር ነበር የገጠመን እና አሁን ግን በጣም ሰላም ነን፣ ደህና ነን፣ ተረጋግተናልም አሪፍ ጊዜን ያሳልፍና በጣም ቆንጆ

መርከቡ ግን ማሄድ ይመስላል ግን በጣም ይሄዳል በጣም በጣም ይወጣል እንግዲህ ፋሚሊዎቻችን ከኦዲየንሶቻችን ደግሞ እነሱም ቅሬታም ደስታም ሊሆን ይችላል የሚያወሩት ነገር ይኖራቸዋል ብዬ አስባለሁ ላይ እስከምንወጣ ድረስ ማለት ነው ስለዚህ እስኪ ሀኒ ምን አይነት ስሜት ስማስ እዚህ ጋር ቡዚ ያለች ሀኒ ትባላለች ሰላም ሰላም ቤተሰቦቻችን እንደምናችሁ አብሽና ሩታን ስላገኛችሁ በጣም ደስተኛ ነኝ በጣም ከምላል በላይ እና ሰርጋችሁ የአብርሃምና የሳራ ያድርግላችሁ። እኔ በጣም ደስተኛ ስላገኘዋቸው። ደስተኛ ነሻ? በጣም ቅሬታ አለሽ? ምንም ቅሬታ የለኝም። እርግጠኛ ነሻ? አትፍሪ እንትግሪ ማርያም በጣም ደስተኛ ነኝ ስላገኘዋት። በጣም እድለኛ ነኝ፣ በጣም ደስተኛ ነኝ። እግዚአብሔር ደግሞ በፍሬ ባካችሁ። አሜን አሜን። እኛም እናመሰግናለን ብዙዬ። እሺ ምንድን ነው የሚባለው? ደስ ያለሽ በይ እና ገና ቅሬታም በይ እና ሰላም፣ ሰላም ውድ እና የተከበራችሁ የአብርሽዬ እንትን የሩትዬ ቤተሰቦች፣ እኔ ለማታቁኝ ብዙዬ ይባላል። አብርሽዬ እና ሩትዬ ስላገኘኋቸው ደስ ብሎኛል። ብዙ ነገሮችን አሳልፋችሁ ስለመጣችሁ ለኛ በቃ በጣም ትልቅ ትምህርትን ያስተማራችሁ እውነት ለመናገር ማለት ነው እና እዚህ ስለደረሳችሁ ደግሞ በጣም የማመሰግነው። እኛም እናመሰግናለን። በጣም ወዳችሁ እኛም እንወድሻለን። እንግዲህ ፋሚሊዎቻችን ኮዲንግ ሶሳችንም ይሄንን የመሰለ ሐሳብ እና አስተያየት ተቀብለናል ማለት ነው። እንግዲህ ሩታዬ ደግሞ መታ ዋናው አባይዘው ማለት ነው በቀር መሆኑ ደስ አለኝ። እንደባለፈው አልመሸም እና በጣም ድባቡ ምናምን ያምራል፣ ከተማው ያምራል እዚሁ መርከብ ላይ ሆነን ከተማውን እየጎበኘን እያየ ነውና በጣም ደስ የሚል ነገሮች አሉት። እናንተም እንደምታዩት ማለት ነው ፋሚሊቲ እንደዚህ አምሮባት ፏ ሽብርቅ ድምቅ ብላላችሁ፣ ባይዶይ በጣም ነው ያማረባት ከምላችሁ፣ እንዳውም ምን ያላማረብኝ ማለት ይችላል። እስኪ አሳያችሁ፣ ከላይ ወደ ታች አሳያችሁ የምር እንዴት እናማራለን? ልብሷን በጣም የወደድኩት ይህ ልብስ ማለት ነው። እና በጣም አምሮብሻል። ይዘቤ ስለምታምርም ነው። ልጅቷና ልብሱን አሳመረችው ነው የሚባለው። ያለፈው ጊዜ አጥሮን ሩታዬን በስነስርዓት አላወራችም ነበረ። እስ ዛሬ በደንብ አውሪያችን ነጋብለች ብትትብለች ማለት ነው በደስታ ሰላም ሰላም ድና የተከበራቸው ፋሚሊዎች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በበዓል እንኳን አደረሳችሁ። ይቅርታ እንኳን አደረሳችሁ ሳልላችሁ፣ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልኩኝ እንግዲህ በዓሉን ደስ በሚል ሁኔታ እዚህ ፈታ ብለን እያከበርን እንገኛለን። እንደምታዩን እንደዚህ ምር አምሮብን፣ ባለም ለክብረ ከበላን ይላል ያ፣ እንደዚያ እያከበርን እንገኛለን። ሲቀጥል ደግሞ ዛሬ እዚህ አብረን ላለ ነው መልስ ጭምር ነው። አላ ሀገር ቤት እሱ እንዳለ ሆኖ፣ እዚህ ስለምን ይቅርብን? ስንት ሆነች፣ ስንት ጓደኛ አለን። ከነሱ ጋር ደግሞ ፋሽ ብርቅ ድምቅ ማለት አለብን ብለን እዚህ የመልስ ፕሮግራም አለን ማለት ነው። እና ጥሩ ታይም እያሳለፉ ነው እንግዲህ፣ ከላይ በጣም እየቀወጡት ነው። ጥሩ ታይም እያሳለፉ ነው። ብቻ በጣም በጣም ደስ ብሎኛል። እወዳችኋለሁኝ። የዛን ቀን ስሜት ግን ሪል በጣም ይለይ ነበር። እግዚአብሔርን ነው የምላችሁ እኔ ፎቶም ስነሳ ለብሻለሁኝ አለውኝ። በተገቢው መንገድ በተገቢ ሁኔታ ስትለፉት በጣም ደስ የሚል ስሜት አለው። ያስደነግጣልም፣ ሰዎች ተሰብስበው ምናምን በጣም ነበር ደስ ይለኝ እና ምንም አይነት ስሜት ተሰማሽ? ይሄ ሁሉ ፕሮግራም በመዘጋጀቱ ይሄን ነገር ይሄን ባይፍስ ታይም ላይ ስንመሳተው አሽታ ነገር በጣም ነው መወዳችሁ። በዛን ቀን ለተገኛችሁ ሰዎች፣ መገኘት እየፈለጋችሁ ላልቻላችሁ፣ ዛሬ ለተገኙ ደግሞ ደሞ ሁላቸውንም አመስግኑ ስለሚያዩት ማለት ነው። ዛሬም ለተገኛችሁ እንግዶቻችን እጅግ በጣም አሪጌ አመሰግናለሁኝ። ባለፈው መገኘት ላልቻላችሁ እየፈለጋችሁ ለቀራችሁ ሰዎች እንግዲህ እጅግ እጅግ በጣም አሪጌ አመሰግናለሁኝ። አትሊስት ማሰብ እራሱ አንድ ነገር ስለሆነ ማለት ነው። ወይኔ በሄድኩኝ በተገኘው ምናምን የሚለው ሀሳብ እራሱ አንድ ነገር ነው አይደለ? ስለዚህ በጣም በጣም አድርጌ ነው ማመሰግናችሁ። በጣም ነው እምወዳችሁ። መልካም በዓል ይሁንላችሁ።